ውድ አምላካችን የዘላለም የሕይወት ምንጭ የሆንከው አባት ሆይ፣ ስለዚህ አዲስ ቀን፣ ስለ ተነፈስነው አየር፣ ስለ ልባችን መምታት በእርጋታ እናመሰግንሃለን። ውበትህና ምሕረትህ በዙሪያችን ሁሉ ተንሰባርቋል። ስምህ የተባረከ ይሁን። አቤቱ፣ በምድር ላይ ያለ ማንኛውም ውበት የፈጠራ ሥራ ነው። በሌሊት ጨለማ ውስጥ ስትጠብቀን ስለማታቋርተው ፍቅርህ ክብር ላንተ ይሁን። ይህን ታላቅ ጸጋ በምድር ላይ ስላኖርከን በዓለም ላይ ካሉ ፍጥረታት ሁሉ ስለመረጥከን ከልብ እናመሰግንሃለን። የቀደሙት በረከቶችህ በልባችን ይመላለሱ። ስላሳልፍናቸው ድሎች፣ ከወደቅንበት ስላነሳህን፣ ስለተማርናቸው ትምህርቶች ሁሉ እናመሰግናለን። አንተ ታማኝ ነህ። በጎነትህና ምሕረትህ በሕይወታችን ዘመን ሁሉ እንደ ተከተሉን እናምናለን። ጌታ ሆይ ዛሬን በእኛ ኃይል ሳይሆን በአንተ ኃይል ብቻ እንጀምራለን። ልባችንን ክፈት፣ አእምሮአችንን አረጋጋ፣ መንፈስህ እንደ ለስላሳ ነፋስ በላያችን ይለፍ። በዛሬው ውጣ ውረድ ውስጥ የሚመጣውን ሁሉ ለመቋቋም የአንተን መንፈስ መሪነት እንፈልጋለን። የራስ ወዳድነት ሐሳቦችን ከእኛ አስወግድ። በምትኩ የአንተን ቅዱስ ፈቃድ እንድናደርግ አብቃን። በእያንዳንዱ ሰዓት፣ በየደቂቃው የእኛ ፈቃድ ሳይሆን የአንተ ፈቃድ ብቻ እንዲፈጸም እንለምንሃለን። በየትኛውም ስፍራ ብንሄድ በምንናገረውም ቃል ሁሉ እኛን ሳይሆን አንተን እንዲያዩ እርዳን። የመንፈስ ቅዱስህ ማኅተም በእኛ ላይ ይሁን። በዛሬው ውሳኔዎች ሁሉ ፍርዱ ትክክል፣ ተግባሩ ፍጹም እንዲሆን መርዳትህን አንተው። ዛሬ በምናደርገው የእያንዳንዱ እርምጃ እምነትን ስጠን። ከጥርጣሬና ከማመንታት እንድንርቅ እርዳን። በሚገትመን ማንኛውም ፈተና ውስጥ አንተ ከእኛ ጋር እንደሆንክ ማረጋገጫ ስጠን የምንፈልገውን መረጋጋትና ብርታት የምናገኘው በአንተ ሰላም ውስጥ ነው። አንተ የምትሰጠን ሰላም ከዓለም ሰላም ይበልጣል። የድሮ ፍርሃቶች፣ የቀድሞ ጭንቀቶች ሁሉ ሁሉ ዛሬ በአንተ ኃይል እንዲጠፉ እዘዝልን አቤቱ፣ የነፍሳችንን መልሕቅ አንተ ነህና፣ ነፋሱና ማየበሩ ሲነሣ ልባችን እንዳይናወጥ አጽና። በእውነትህ ጸንተን እንድንቆም አስተምረን። የሰይጣንን ተንኰል የምንመክትበትን ኃይል የአንተን ቃል አስታውስ። በዙሪያችን ላሉ ሰዎች ፍቅርን እንድንሰጥ አብቃን። በጎነትን እንድንናገር እና የፈውስ እጅህን እንድንዘረጋ አስተምረን። ጌታ ሆይ ዛሬ የምንገናኛቸውን ሁሉ በምሕረት እንድናይ እርዳን። የምንናገረው ቃል ሁሉ ጸጋን የተሞላ ይሁን። ስለ ቤተሰባችን፣ ስለ ወዳጆቻችን እና ስለማያውቋቸው ሁሉ እንማልዳለን። በተለይ የታመሙትን፣ በችግር ውስጥ ያሉትን፣ ፍትሕ የተነፈጉትን ሁሉ አስታውስ። ጌታ ሆይ የቃልህን ብርሃን ወደ እነርሱ ላክ። በሀገራችን ውስጥ ለሚገኘው ሰላም እንጸልያለን። መሪዎቻችን በተበብና በፍትሕ እንዲመሩ እርዳቸው። የድኾችን የችግረኞችን እና የሕፃናትን ድምፅ እንድንሰማ ልባችንን ክፈት። በሰዎች መካከል ያለው የመከፋፈል ግድግዳ ይወገድ። የይቅርታንና የመግባባትን መንፈስ በመካከላችን ዘራ። አምላካችን በዚህ ቀን የሚገጥሙንን ሸክሞች ሁሉ አቅልልልን። የምንሸከመው ሸክም ከብዶን ከሆነ ያንን ሸክም ወስደህ ዕረፍትን ስጠን። አቤቱ በጭንቀትና በችግር ጊዜ መጠጊያችን አንተ ነህ። ልባችንን በአንተ ተስፋ ሙላው። በሰዎች ላይ መደገፋችንን አቁመን በአንተ ላይ ብቻ እንድንታመን እርዳን። አንተ የሁሉ ነገር ባለቤት ነህ። የእኛን ነገ አንተ ተቆጣጠር። ኃይላችን ሲሟጠጥ ያንተ ኃይል በእኛ ውስጥ ይገለጥ። አሁን በዝምታ ፊትህ እንሰግዳለን። በሕይወታችን ውስጥ ያልተፈቱ ጉዳዮች፣ ያልተመለሱ ጥያቄዎች ሁሉ በአንተ እጅ እንድናስቀምጥ እንድንችል ትሕትናን ስጠን። የዘላለም የእረፍት ቦታችን አንተ ነህ። በሰላምህ እንድንኖር በካለህ እንድንመራ እና በጸጋህ እንድንራምድ እንለምንሃለን። የሰማይ አባት ሆይ በዛሬው ሕይወታችን ሁሉ የአንተ ፈቃድ ብቻ ይፈጸም። አሁን ይህን ጸሎት በልባችን ይዘን ወደ ዛሬው ቀን በብርታት እንጓዝ። አንተ ዘወትር ከኛ ጋር ናህ። አምላኬ ሆይ፣ አሁንም ሙሉ በሙሉ ራሳችንን ለአንተ እንሰጣለን። መጀመሪያችንና መጨረሻችን የአንተ ብቻ ይሁን። የቀን ተግባራችንን በምንጀምርበት በዚህ ሰዓት መንፈስህ በልባችን ይመላለስ። የትኛውም ፍርሃት ወይም የትኛውም ጥርጣሬ በኃይልህ እንዲወገድ እዘዝልን። ይልቁንስ የተረጋጋ ልቦና እና አዲስ ተስፋ ስጠን። በየደቂቃው አንተ የምትመራን አንተ የምትጠብቀን አንተ የምታጠናክረን መሆንን እናምናለን። እምነታችን በአንተ ላይ ይሁን። ቃላችን አንተን ያክብር። ሕይወታችን ምስክርነት ይሁን። የዘላለም ክብር ላንተ ይሁን። የእግዚአብሔር ሰላም፣ ፍቅር እና ምሕረት ዛሬም ከእናንተ ጋር ይሁን። አሜን።